አሰላሙ አለይኩም ራህመቱላሂ ወበረካቱ ድና የተከበራችሁ የኢትዮጵያ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይን ያለ አልሐምዱ ሊላ ጠፋሁኝ እናንተ ሁለት ቀን ሶስት ቀን ሳልሰራ ዝም ብለሽ እየጠፋሽ እንኳን ያለኝ ሰው የለም ማለት ነው እና እንዴት ናችሁ ደህና ናችሁ ወይን ያለ አልሐምዱ ሊላ እንዴት ናችሁ እኔ ጋ ሁሉ ሰላም ነው አልሐምዱ ሊላ ዛሬ ደግሞ እስኪ ላሳያችሁ አሞኛለሁ አድርጉልኝ ማለት ነው ዛሬ መችሱስ ነው የምንሰራው፣ ሰመግ መችሱስ አጥቤ ነው ይሄንን በደንብ አጥቤዋለሁ። ይሄንን ሰመግ ታውቁታላችሁ ትልልቁ ሰመግ ነው ተቆራርጦ ነው እና ባህራት አርጌበት አለሁኝ። ኩርኩም፣ ፓፕሪካ፣ ጨው መልክ በቃ ሁሉችንም በሀብቶች እዚህ ጋር ጨምሬበታለሁኝ። አሁን ስልጠብሰው ስለሆነ ይህንን ሁሉንም እንደዚ አቀላቅልና እንደዚህ እንትን ተብሎ ከዛ ይጠበሳል። እዚጋ ሽንኩርት አለ፣ እዚ ጋ ቲማቲም አለ። ፍልፍልም ማረግበት ያለው እዚጋ አረንጓዴው ትልልቁ ፍልፍል አለ። እዚህ ጋር ነጭ ሽንኩርት አለ። አሁን ደግሞ ባህራት አረግ አረግና አሳያችኋለሁ ማለት ነው። እና ውዶች ይሄ ባህራት ደግሞ ይሄ የማያቃጥለው በርበሬ ፓፕሪካ ይባላል። ይሄ ደግሞ የድንብላል ድንብላል ፓውደር ነው። ይሄ ደግሞ ብዛር ይባላል። ይሄ ደግሞ ከሞን ፓውደር ነው። ይሄ እርድ ነው ወይም ኩርኩም። ይሄኛው ደግሞ ሽስሙኔ ስሙ ጠፋኝ። ጊዜ ራሴ ነኝ። በነገራችን ላይ ቤት ነው የቀመምኩት። ይሄኛው ደግሞ ፍልፍል አስዋድ ነው። ይሄ ያኔ ሁሉንም ባህራት አርጌ ነው አንድ ላይ እያንዳንዱን አድርጌ የፈጨሁት ማለት ነው። እና እዚህ ጋር ደግሞ አለ። እዚህ ጋር ሀባስ ሲናሙን ነው። ይሄ ወርቅ አጋ እዚህ ጋር ሄድ። እዚህ ጋር ደግሞ ብላክ ፔፐር ነው ማለት ነው። እንሄድ ወደ አሰራሩ። ሽንኩርታችንን እንጨምር። ሽንኩርታችን ይሄው እንደሚመስለው ነው። ይሄንን ባህራቱን ጨምራለሁ። ዶ እጅ እዚህ ጋር አሳችንን ደርሷል ማለት ነው። አቃጠልሽው እንዳትሉ አልተቃጠለም፣ ይህ ደሙ ነው። ምናምን ተላቂ ጥቁር ያለበት ማለት ነው የአሳው ደም ነው። ሳቶው ከስር ከስር ይመለጫሉ። እንደው አላውቅም እዚህ ጋር ሽንኩርት፣ ነጭ ሽንኩርት ጨምራለሁ። ቱን ጨመርን ማለት ነው። አሁን ትንሽ እንጠብቀዋለን። ይሄ ትልቁ ቃሪያ ነው፣ ያው ያቃጥላቸዋል። ክርስቶስን ምንጣመት ሁሉም ባህራቶችን እጨምራለሁ። እነዚህ ነው ታውቃላችሁ፣ መች ቡስ ማለት ነው። ብዙ ባህራት ይወስዳል። እንደዚህ አድርገን ቲማቲሙን አንጨምርም። ቆይ እንጨምረዋለን። ይሄ ትንሽ የሳት የምታውና ማለት ነው ማለት ነው። አይ በቃ ስቦ ስኗል። እንደምታያውጪው አድርጌበታለሁ አላሳየዋችሁም ይመስልም ደስታችንን እንዳይዝ ጋዙን ቀነስ ማድረግ አለብን ማለት ነው። እንደዚህ ከሆነ በኋላ እናሻዋለን። ቆይተን ስለሆነ ውሃ የምንጨምረው ይሄው እንደምታዩት ውሃዬ የፍልት ብሎልኛል ማለት ስጎይ፣ ውሃ ይመስላችሁ ደግሞ ውሃ እንዳይመስላችሁ። ሀሳውን እንደዚህ ከስክ እናደርጋለን። ማለት ነው። እንደዛ አድርጌ ከስር ደረድራለሁ። ይሄው እንደምታዩት አይታይም አሳው ማለት ነው። ከውስጥ ካስገብቸዋለሁ ሩዙ ከላይ አደርገዋለሁ። ቆይ ላሳያችሁ ማለት ነው። ይሄው እንደምታዩት ሩዙ እንደዛ አድርጌ ጨምርለሁኝ። አሳው ተሰራ እንዳያችሁት ማለት ነው። ይሄው ሩዙ ከላይ ጨመርኩት። ታዩታላችሁ ሌስ ወደፊት ማለት ነው። አሁን ደስግኖ አልቀዋል። እንደምታውቁት ውሃው መጥቷል ማለት ነው እስከ ታች ድረስ እንደዚህ አድርገን አድርገ ከዛ ወደ መገልበጣችን ማለት ነው። ይኸው እንደምታዩ ክዶች እንደዚህ አድርጌ አይቆል ማለት ነው። አሮ አይደለም። በነገራችን ላይ ይሄ አሮ ነው ትላላችሁ፣ ተቃጥሎ ነው ስላላችሁ ብዬ የሚሰጋው ነው ግን አይደለም። የአሳው ደሙ ነው። ከዛ ስጠብሰው እንደዚህ የሆነ እና ይሄንን ይመስላል። በጣም ነው የሚያምረው። ሩዙ ራሱ ይሄው በጣም ቆንጆ ነው እያልኳችሁ ነው። እና ሞክሩት፣ በጣም ይጣፍጣል። ሰመግ እኛ ቤት አብዛኛውን በነገራችን አሳ ነው የሚሰራው። ሰመግ መችሱስ፣ ሰመግ በቃ የተለያየ ነገር በአሳ በአሳ ነው ሁልጊዜ የሚሰራው እና ይህን ይመስላል። እወዳችኋለሁ። መልካም ጊዜ ይሆንላችሁ። እሱን ላይክ፣ ኮፒ ሊንክ፣ ሼር እያደረጋችሁ አድርሱን። ሊለው ሁሉም መልካም ጊዜ ይሆንላችሁ።